አባይተኛና ታማኝ ሰው ተወዷል። ለአንድ ቀን ብቻ ነው እንደው የሚያገለግሉት። በጣም ነው የሚያሳዝነው። እንግዲህ ቅድም ዜድዬ ምንሆንች ነው ምናምን ስትሉኝ የነበረ ቪዲዮ እንደሰማችሁት እንግዲህ፣ የአብርሽ አድናቂ የነበረችው ፎዛ ዛሬ ተቀይራ ቲክቶክ ላይ ገብታ አብርሽን ወላሂ ለአዝምን አሲድ ደፋበት አለኋልሽ። ፎዚ በጣም ነው ያዘንኩብሽ። ምክንያቱም አንቺ ሙስሊም ነሽ፣ ጾም ላይ ነው ያለሽው። በጾም አፍሽ ይሄንን መናገር ማለት ምን ማለት ነው? ፈጣሪን እንኳን አትፈሪም። ሌላውን ተዩ፣ አብርሽን ተዩ፣ እንደው ፈጣሪን እንኳን አትፈሪም። በጣም ነው ያዘንኩብሽ። ሰው እኔ እንጃ ዩቱብ ብለ ምን ጠፉ ምናምን ትሉኛላችሁ። እኔ በኮመንት ቲክቶክ ላይ ያችኋለሁ ማለያችሁ እንዳይመስላችሁ። እኔ እንትን አጠፋ እንትን አጠፋ አይ ዶን ኬር አባውት። ግን በጣም ነው የገረማችሁኝ ምክንያቱም ምንድን ነው ይሄንን ያህል ራስን መሸወድ ማለት ነው። አብርሃም ለእናት ለአባቱ ይኖርበት። አሲር ሲጀመር በእኛ በኢትዮጵያ ሕግ ቢኖር ኖሮ በህግ ስያዛላችሁ። እንደዚህ አሲድ ምናምን እንደ ቀልድ አያችሁት እንዴ? ሳውዝ አፍሪካ ላይ ኢትዮጵያ ላይ አሲድ የተደፋባቸው እነ ብሩኬ ዛሬ ፊታቸው አይናቸው ተመለሰ እንዴ? አልተመለሰም። ስንት እህቶቻችን ማለት ነው። አሲድን ስታወሩ ትንሽ እንኳን አይቀፋችሁም። አሲድ ቀላል ነገር አይደለም። ወንድም እንደው ፎዚዬ አንቺ አሁን ለወንድምሽ ይሄ ነገር ይባል ቢባል አንቺ ምን አይነት ስሜት ይሰማሻል? እኔ በጣም ነው ያፈርኩት። አሁን አሁን እንደው ሚዲያ ላይ ያሉ ልጆች አንዳንዴ በጣም እያሳፈራችሁኝ ነው። እኔ ካንቺ አልጠብቅም ማለት ነው። አብርሽ ግን ፈጣሪ ጠብቀው። አብርሽና ሮታ አንድ ናቸው። ነገ እናንተ ታፍራላችሁ። በአንድ ቪዲዮ ሲመጡ ማለት ነው እናንተ ታፍራላችሁ። ባወራችሁባቸው አፋችሁ እናንተ ታፍራላችሁ። ትናንት አራት ሰዓት አምስት ሰዓት ስትቀመጡ ላይ ላይ ስትወሩ የነበራችሁ ዛሬ ቲክቶክ እየገባችሁ አብርሽና ሲዲ እንደፋበታለን። ትንሽ የምናሸርን እንኳን አታውቁም። በጣም ነው ያፈርኩባችሁ። ለማንኛውም ማለት ነው። በጣም አፍሬብሻለሁ እኔ ፎዚ በአንቺ፣ በጣም ነው እንደዚህ አትመስልኝም ነበር። እንደዚህ አትመስልኝም ነበር ፎዛ ማለት ነው። በጣም ነው ያፈርኩብሽ። እና እንዲሁም ደግሞ ሀይምዬ አንድን ወንድማችን ይዛ መታ እንግዲህ አበረታቱት መቶኬ አስገቡት እያለች ነው ሀይምዬ እናበረታታለን ዛሬ እንግዲህ ብሩኬን በሚያስደነግጥ ፕራንክ ሰርተውታል ማለት ነው ብሩኬ አይዞህ አንዳንድ ቀን ያጋጥማል ማለት ነው ዊናዬ ግን የሚቅም የሚያጨስ የሚጠጣ ልጅ አይደለም ዊና በጣም ጀግና አላማ ያለው ቆራጥ ልጅ ነው ወንዶች ከዊና መማር አለባችሁ ላለው በሌላ ቪዲዮ እንገናኝ